ጤና ይስጥልኝ፣ ፎይ እንደምን አለህ? ሰላም ነው። እንዴት ነው ሰላም ነህ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ድምጽን ስለሰማሁ ደስ ብሎኛል። በውስጥ ጽፌ እልሃለሁ። ፊዶ ማይንድ ስልክ ላክልኝና በውስጥ ላናግር እፈልጋለሁ። አዎ፣ እሺ፣ እሺ። ስልኬን እልክልሃለሁ። በውስጥ ስልክ ላክልኝ። እሺ ቴክስ አድርግልሻለሁ። እሺ ኦኬ። አሁን ሴፍ ቦታ ነው አይደል ያለኸው? አዎ ሴፍ ነው። አዎ ምንም አያሳስብም። እናመሰግናለን። በማንኛውም ነው ያለው በማንኛውም ማንኛውም ነገር የምትፈልገው ከእኔ ከእህት የምትፈልገውን ነገር ሁሉ በማንኛውም ነገር ልረዳ ስለምፈልግ ስልክ ላክልኝ የምትፈልገው ነገር ሁሉ ማድረግ በአቅም የምችለውን ልረዳ ስለምፈልግ እዚህ ጋር መጥቼ የምናገረው በውስጥ ካላየኸው መጥቼ ደግሞ ከሰው ቁጥር ከምጠይቅ አንተን በእኔ አቅም የሚረዳ ነገር በማንኛውም ነገር ልረዳ ስለምፈልግ ፈቃድ ከሆነ ስልክ እላክልኝ። ኦኬ አስፈላጊ ከሆነም ደግሞ ያለበት ቦታ መተን ማየትም እንችላለን የመጎብኘትም በማንኛውም ነገር ልረዳ በደስታ በፍላጎት አንተ የተሰደ ወይንም በዚህ ደረጃ የደረስከው እኛ ለምንፈልገው ለሃይማኖታችን ለምንሞትለት ስለሆነ በማንኛውም ነገር ደግሞ ለአንተ ከጎንነን፣ በማንኛውም በምታደርገው ነገር፣ በማንኛውም ነገር እኔ አቅሜ በፈቀደ ሁሉ ልረዳ በጣም በደስታ ነው። ለአንተ የሚደረግ ነገር ደግሞ በደስታ የሚደረግ ነውና። እግዚአብሔር አምላክ ባለህበት ይጠብቅ። እንወድሃለን፣ እናከብርሃለን። የምታረገው ነገር ሁሉ ጠባቂው እግዚአብሔር ነው፣ እንደሚጠብቅህ እናምናለን። ሁሉንም በጸሎታስ በዚህ እድሜ በእንደዚህ ደረጃ ለሃይማኖት እንዳንተ አይነት ወጣት ስናይ እኛ ተስፋ እናረጋለን። በቃ ሃይማኖታችን ላይ ከዛም ከዚህም ኮዲያም ኮዲም ለሚመጡ እንዳንተ አይነት ወጣት በማየታችን በጣም ነው ደስ የሚለን። ለምን የኛ አባቶች የኛ የአባቶች እንትን ቀጥ ያለ ስለሆነ ስለነበረ ግራው ምታ ሲተመታ ቀኙን ነው የሚለው እና ያንን ተከትለን በመሄዳችን እንግዲህ ከዚህም ከዛም የመጣ የኛ ሃይማኖት ላይ ነው የሚወርደው እና በዚህ ዘመን እንደዚህ በኮንፊደንስ ተምራችሁ እንደዚህ ምላሽ መስጠት ስለበቃችሁ እጅግ በጣም ደስ ብሎኛል፣ እና በማንኛውም ነገር ከጎንህ ነኝ። ይህን ለማለት ነው የገባሁት። እሺ ወንድም አለም፣ እሺ። በጣም ነው አመሰግናው ሮሚ፣ አስቀድሞም ከጎናችን እንደነበር አይቻለሁኝ። ቪዲዮዎችሽን በጣም እናመሰግናለን። ህብረት ማድረጋችን አንድም የክርስቶስ አካል ብልቶች እንደመሆናችን አንዳችን ለአንዳችን መተሳሰብ አለብን። ከፋይናንሻል በተጨማሪ መተሳሰብ መቻላችን፣ መናበብ መቻላችን አለው መባባል መቻላችን እሱ ትልቅ ነገር ነው። ለእኔ ብቻ ሳይሆን ለሌሎችም መተሳሰብ መቻላችን መጠያየቃችን፣ ጤናማም ነው ተገቢም ነው። በጣም እናመሰግናለን። እናወራለን። እሺ ኦኬ። እሺ ችግር የለም። በውስጥ አውሩ ብላችሁ ለምትሉት ስለ ሃይማኖቴ በውጭም በፊትም ሳውራ በኮንፊደንስ፣ አለምንም ፍርሃት፣ የምፈራው በምድር ላይ እግዚአብሔርን ብቻ ነው በግልጽ ፊትለፊት በፊትም ወጥቼ ተናግር ያለው አሁ የሚያስደስተኝ ሌላ ሆሊዴይ ቡክ አርጌ ከሚሄድ አንተም በአካል አግኝቼ ከጎንህ ነኝ ብዬ ካለውበት ተሳፍሬ ያንን ሳረግ ለእኔ ለሃይማኖት ያለኝን ፍቅር እንደ መግለጽ ስለሆነ የምቆጥረው በማንኛውም ነገር ከጎንነ ስልኝ በኩራት ነው። በውስጥ አውሩ በምናምናም ፊትለፊት ነው ማውራው። እኔ ስለ ሃይማኖቴ እንጂ ማውራው ስለሌላ ነገር አላወራው። ከጎኑ ነኝ ስል ደግሞ በምክንያት ነው። ስለዚህ ማንንም በውስጣው ምናምን በፊት ለፊት ማውራት እችላለሁ፣ መብቴ መሰለኝ። ስለፈልገው ጊፍት እዚህ ጋር አንበሳ ማውረድ አቅቶኝ አይደለም። የምፈልገው ግን አንተ የምትፈልገው ማድረግ ስለምፈልግ ነው። ስልክ እላክልኝ፣ እኔ ሰው እንዲያይልኝ ሳይሆን ማረገው። እዚህ ጋር ደግሞ አንድነታችንን እንድታውቁ ማደርገው በትክክል መሆኑ እንድታቁ ነው። እዚህ ጋር መጥቼ ተናገርኩት እንጂ በውስጥ ስልክ ጽፌ በውስጥ ማውራት አቅቶኝ አይደለም። እኔ በውስጥ ማውራው ሌላ የራሴ ነገር አለ። ፊትለፊት ደግሞ በኩራት ስለ ሃይማኖቴ ደግሞ በኩራት ነው ማውራው፣ ቢካዝ ስለ ሃይማኖቴ ነው። ስለዚህ በውስጥ አውሪ ማንን ፈርቼ፣ ማንንም አልፈራ፣ መብቴ ነው። እንኳን እናሱ ስለ ሃይማኖቴ የተዋደቀን እና ሀገር ተሰደው ወጣና አይደለም ቀርቶ? ማንኛውም ስለ ሃይማኖት ለቆመ ሁሉ በማንኛውም በምችለው ቆማለው። የዚህ ለዛውም የቀረውን ያለቀውን እድሜን እነዚህን ልጆች ያረዳል። ማንን ነው የምንረዳው? ማንን? ስለዚህ እኔ በደስታ በደስታ ነው እዚህ ጋር መጥቼ የምናገረው። ስላገኘው ደስ ብሎኛል። ብዙ ጊዜ ማታ ማታ የለሁም። በዚህ አጋጣሚ እንትና ጽፋልኝ ነበረ መማሪ ጌ ትናንትና እንድገኝ ግን ማታ ማታ ብዙ ጊዜ ላይፍ አልገባም። እውነቱን ለመናገር ከሲክስ ኦክሎክ በኋላ ባለቤቴ ቤት ከገባ በኋላ ስልክ አልጠቀምም። ዛሬ አጋጣሚ ሆኖ ሌላ ቦታ አምሽቼ እኔ የመጣሁት እህቴ ጋ ሄጄ ዝም ብዬ ስገባ ላይፍ መሆንን ሳይ ድምፅ ስሰማ አንተና አንዳንድ ጊዜ እፎይ ብሎ ሌላ ሰው የሚያወራ አዳምጣለሁ እና አንተ መሆንን ሳቅ ነው ደስ ልኬ የገባሁትና፣ ስላከበርከኝ፣ ስለአዳመጥከኝ ስላስገባችሁ ሙሉ አመሰግናለሁ። ምናልባትም ቦታው ለእኔ አይመጥነኝም። እኔ ሰው ሲናገረኝ ኃይለኛ ነኝ፣ እሳደባለሁ፣ ብዙ ነገር አነጋለሁ። እንዳንተ በክብር ሳይሆን የምታወቀው ለሚነቁረኝ ነጭ ነጩን በመመለስ ነው። ግን ባልተገብረውም በሃይማኖት ያልደራደር ወንድም አለም ስለአዳመጥከኝ አመሰግናለሁ። በጣም አከብረሃለሁ። እግዚአብሔር አምላክ ይጠብቅ። አሜን አሜን። እሺ በጣም እናመሰግናለን። እሺ በጣም እናመሰግናለን። አወራለን። እሺ እሺ። ሰላም እደርልኝ። ሰላም እደሩ ያላችሁም ሁላችሁንም ወዳችኋለሁ። ስላከበራችሁትም ክበሩልኝ። አብራችሁትም ስለነበራችሁ ሁላችሁም፣ ከጎኑ ለነበራችሁ ሁላ አከብራችኋለሁ፣ ወዳችኋለሁ። በጣም አመሰግናለሁ። ሰላም ሁኑልኝ። እሺ፣ መልካም ጊዜ። እናመሰግናለን። እውነት ስለሆነ ሚስራ ታዋቂ ሰው ሲመጣ ተደነግጣለሁ። ሚስራ ነው መደነገጥ እኮ አይደለም። እኔ ኩሳን መሰለችኝ ነበር ብላ ቶሎ ብላ ሚውት አደረገሽ ነው። አይደለማ። ቁም ነገር እኛ የተቀላለደች ስለሆነ ቁም ነገር ልታወራክ ስለሆነ ለዛ ነው እንትን አለም ጊዜ ነው። ሰላም ብያለሁ ሁላችሁንም። እኔ ደነገጥኩኝ። ንቃትክእንዳ ማመናቅት ቤቱን ቼክ እያረግኩ ነበረ። በክርስቶስ ፍቅር ሁላችሁንም ወዳችኋለሁ ሰላም ብያለሁ እና እንዲሁ ሰላም ልበላችሁ ብዬ ነው እና ደግሞ ያው ፈጣሪ ከሁላችሁ ጋር ይሁን። እውነት ድምፅሽ በጣም ያምራል እኔ

መድሎ ጥሩ አይደለም። ለአንዱ እንደዚህ ማዳራት እና አንድን ሰው መመስገን እሺ፣ ቀጥይ። ኮመንትም ዝም ብላችሁ እንዳትቆጣይ ፕሊዝ። ግን አንድ ሀሳብ አንዳንድ እህቶችን በውስጥ ምናምን እንደዚህ በእንድን ስለማይ ነው አንዳንድ ላይቮች ላይ እና እንደዚህ ወደ ኦርቶዶክስ የሚመጡትን እህቶች ወንድሞች ሀሳባቸውን ሰብሰብ እንዲያደርጉ ወሬ እንዳይሰሙ እንዳይጨናነቁ ይሄ መረበሽ ውካት አባብ ነገር እንዳይሰማቸው እሱ ላይ ወደ ማተኩረት ተደርጎ ምክር ቢሰጣቸውላለሁ ማለት ግዴታ ተደርጎ ይጮቆኑ ሳይሆን ያኔ ሀሳቢ ይገባቸዋል ብዬ ተስፋ አርጋለሁ። ከዚም ከዚህም ወሬ ሲሰማ መረጋጋት ስለማይኖር መጥፎ ነገር ላይ እንዳይወድቁ ማለት ነው። ከዛ በተረፈ በሁሉም ነገር ከጎናቸው ነን፣ በክርስቶስ ፍቅር እንዳልኩትም ሁላችሁንም። ወዳለው ፈጣሪ አምላክ ከእናንተ ጋር ይሁን። ሰላም እደብልኝ ሰላም አሉ። እናመሰግናለን። ከእስልምና የመጡትን ብቻ ሳይሆን ከእኛም ወገን ያላችሁ መረጋጋትን መማርን አንድ ቦታ መስከንን ልታይ ልታይ ማለትን መተው ልመዱ፣ እና እንደዛ ነው። በተቻላችሁ መጠን በተቻላችሁ መጠን ሰክኖ መማርን ልመዱ። ክርስቶስን የሚያሰድብ ነገር ላይ አትሳተፉ። ሃይማኖታችሁን የሚያቆሽሽ ነገሮች ላይ አትሳተፉ። እንደዚህ አይነቶች ሰዎች ጋር ደግሞ ቤታችሁን ከፍታችሁ እንደዚህ ሲያደርጉ ቁጭ ብላችሁ የምታዳምጡ በጣም ነው የምታሳዝኑኝ። ማለት እንዴት ሰው አምላኩን በማሰደብ ቤቱን ይከፍታል? እንዴትስ ቁጭ ብሎ እዛ ገስት ላይ ያዳምጣል? ኦ በጣም ከባድ ነው። ቤት ቤትን ቤት ከፍቼ ያስበዋል። እናትህ እነዚህ ጋር ስሰድብ ቁጭ ብለህ ገስት ላይ ስታዳምጥ! በጣም ያማል እለዛ ማለት እኮ ነው ቤት ከፍቶ ቤተሰብህን ሲሰደቡ ውጭ ብሎ ማዳመጥ እየሳካ አብረህ ይህንም መቋቋም ካልቻልክ፣ ቤተሰብህ ሲታማ ሲሰደብ መቋቋም ካልቻልክ፣ ሃይማኖትህን ለማሰደብ ቤትህን እንዴት ትከፍታለህ? በተለይም የኛ ሴቶች እንግዲህ ምንም ማድረግ አንችልም እና ልቦና ይስጣቸው እንላለን እንደዚህ የሚያደርጉ ሴቶችን። እኔ የዝግመተ ለውጣቸውን ያልጨረሱ ነው የምላቸው። እንደዚህ አይነት ሰዎች ማለት ትንሽ ሜንታሊ ማወቅም አይደለም። ይህ ስርዓት አልበኝነት ነው ወይ አይምሮ ጉድለት ያለባቸው ናቸው። እንደዚህ አይነት ችግር ያለባቸው አይምሮ በሽታውን ካልተጠናወተው በስተቀር ሰው እንደዚህ ሊያደርግ አይችልም። የሚያምነውን እምነቱን ቁጭ ብሎ ቤቱን ከፍቶ ሊያሰድብ አይችልም። እንደዚህ ሊያደርግ አይችልም። እና እንግዲህ እያንዳንዱን ቤት እንደዚያ ታድርጉ አድርጉ ማለት ደግሞ አንችልም። የመጀመሪያ ታርጌት ታርገው የሚሳደቡት ቤታቸውን ሲከፍቱ ማንን ነው? ማንን ነው ስታውቃላችሁ? የመጀመሪያ ስድብ የሚጀምሩት እነዚህ ሰዎች ማንን ነው? የሚመልስልኝ ግለሰብ ነው። ማንን ነው የሚመስላቸው? ለምን ማለት ጓደኛቸው አይደለም። የመጀመሪያ ቤት ከፍተው የሚሰድቡት እኔን ነው ታርጌት ያደርጉና ሲያመቻቹት ማለት ነው እና እሱ ባይዘው ብቻ አይገለጽም። በቁጣቸው ነው ፍቅር እየገለጹልክ መሆኑን አትዘንጋው። ስለ ከመንደር ዳርያ የሚያደርጓት እኔም በመሳደብ ነው። እና ከነሱ ጋር መቼም ያው ምላሽ አንሰጣጥም መውረድ ስለሌለብን ማለት ነው። መውረድ ነው የሚሆነው ከነሱ ለነሱ ምላሽ መስጠት ምንድነው? እሱ ተዘጋጅተው የሚመጡ ናቸው ሶ ያዘጋጇቸዋል አስቀድመው ይሰሯቸውና ከሌን ስደቡ ተብለው ይሰጣቸዋል። ቴሌግራም ላይ ነው የሚሰሩት። ዛሬ እንደዚህ ግቡ ከሌን እንደዚህ ያታካርጉ ተብለው ይነገራሉ። ከዛ ያወሩበታል በደንብ። ከዛ በኋላ አጀንዳ አድርገው ይገባሉ ማለት ነው። እፎይ እንደዚህ ነው እፎይ እንዲያደረገ ከዛ ቤቷ አንድ ከፍትና ክርስቶስን ታሰድባለች ማለት ነው። ልክ ሰው እፎይን ሲሳደቡ ህዝቡ ሰብሰብ ይሌለ ከዛ ወዲያ ይገባል። አንዱ ሙስሊም ክርስቶስ ይሰደባል ቀጣይ ማለት ነው። የኛ ህዝብ በተሰበሰበበት ላይ ማለት ነው። እፎ ኢንዲፔንድ እንዳደርጋለሁ ብሎ ሲገባ ክርስቶስን የሚሳደቡ አካላት ይገቡና ክርስቶስ እንዲሰደብ ይደረግበታል ማለት ነው። ይህንን ድራማ በደንብ ወቁት፣ በደንብ ወቁት፣ በደንብ ንቁባቸው፣ አካሂዱ ከዛ ቴሌግራም ላይ ነው ኮክ ተደርጎ ወደዚህ የሚመጣው እና እንደዚህ አይነት ቦታዎች ላይ ባለመገኘት አይምሮአችሁንም ጤንነት ጠብቁ እና የእውቀት ውስንነት ካለባቸው ቦታዎች ላይ ባለመገኘት ስርዓት መያዝ በመጀመሪያ ደረጃ መሰተር። አንዷ በጣም ያሳቀችኝ ምንድን ነው እሱ፣ አንዳንዶች ፍቅረኛቸው ሙስሊም ስለሆነ አንዳንዶች የራቁት ፎቶ ተይዞባቸው? ሚጨመላለቁ አሉ እና ተጠንቀቁ። ስም እኔን ተሳድቧል፣ ራቁት ፎቶ ተይዞባቸው ብለው ተናግሮኛል ብላ ቪዲዮ ሰራች ማለት ነው። አልወጣኝም መካዴ የምትባይ፣ ራቁት ፎቶ ተያዘብሽ አላልኩም። ሳትጠራ እኔን ያለው ይህንን ብላ ወጣች ማለት ነው። ሰው ስራውን የሚያውቀው ሲሆን ነው ምላሽ የሚሰጠው። ክርስቶስም ያሰድቡት በእንደዚህ አይነት ሁኔታ ነው። ቤት ከፍተው ሰው ተጠንቀቁ ክርስቲያኖች ብዬ ስን እኔን ነው የተሳደበው አለች። እንደዛ ብሎ የተናገረው እኔ ነው። እኔ ስምሽን ስሜሽን አልጠራው። ፎቶ የተያዘባችሁ እራቁት ስትጨመላለቁ መረጃዎች ተይዘውባችሁ ቤት የምከፍቱ ስን እኔ የተናገረው እንደዛ ብሎ፣ ታቂዋለሽ ማለት ነው። እንደዛ እንደተያዘ መልካም ንስሐ ግቢያ። ታዲያ ይበልጥ ክርስቶስን ማሰደብ ሳይሆን እዛ የሚሰጡሽን አጀንዳ መስራት ሳይሆን ንስሐ መግባት ነው የሚጠበቅብሽ። ሰው ጥንቃቄ አድርጉ። እንደዚህ አይነት ጨምላቆችን እኔ አልታገስም። ወንድም ሆነ ሴቱ እንደዚህ አይነት ነገር ላይ አልደራደርም። ባለጌዎች ወንዶችም ስላሉ ጢንዚዛ ጀምሮ የውሻ የመኪና የምናምን የወሲብ ቪዲዮ እየላኩ መምህር ነን ያሉ ሴቶቹን ለወሲብ የሚያነሳሱ ቁሻሾች ስላሉ ማለት ነው። እንደዚህ አይነት ነገር ላይ እኔ አልደራደርም። ሴቷን እንደዚህ የሚያነሳሱ ጢንዚዛ ወሲብ ሲያደርግ የሚልክ መምህር ለኔ መምህር ሊሆን አይችልም። ያውም ዳቆን ተብሎ ለኔ ዳቆን ሊሆን አይችልም። ውሻ ወሲብ ሲያደርግ የሚልክ ፈረስ ወሲብ ሲያደርግ የሚልክ አህያ ወሲብ ሲያደርግ የሚልክ ፖርኖ ቪዲዮዎችን ቁጭ ብሎ እያስተማረ የሚልክ ለእኔ መምህር ሊሆን አይችልም። ለእኔ ዲያቆን ሊሆን አይችልም። ተራ ግለሰብ ቢያደርግ በስርዓት ልናልፈው እንችላለን። ስተት ነው ንስሐ ግባ ልንለው እንችላለን። ክህነት ካለው ግን ካህን ተብሎ ነገ ሊጠራበት ስለሚችል ስተት ነው ክህነቱን ማውረድ አለበት። እና ሴቶችም ጥንቃቄ ያድርጉ። እንደዚህ አይነት ቦታ ምትርመጠ ጤናማ አይደለም። ስህተት ነው። በቃ ስህተትን ስህተት እንላለን። ቆሻሾች አሉ። አሁን አንደኛው ቆሻሻ ከዚህ ስር ነው ያለው። እዛ ኩክ የሚያደርጉት ውስጥ እኛን ለማሰደብ ቴሌግራም ላይ ከሚጽፉ አንዱ ቆሻሻ እዚህ ጋር ነው ያለው። ጉድፍ ነው እምላቸው እንደዚህ አይነቶቹን። አስቀድሞ ካሰደበን በኋላ እዚህ ይመጣል ማለት ነው። ለምንድን ነው እኔን የሚያሰደበው? እኔ ቤቱ ላይ ገባ ነበረ። ታሪክን ልንገርህ ብሎክስ አላደርገው አንድ ቀን ሳላስገባው ስቀር ሄዶ እየዞረ እኔ ማሳመጥ ጀመረ ማለት ነው። ቤቴ አንድ ቀን ባላስገባው፣ አስቀድሞ እሱ ነበር ሁሉ የሚገባው። ከዛ ኮፒሊንክ እንዳታደርጉለት እያለ ሲያሳምጥ በብሎክ ሸኘሁት። ከዛ ቤት ከፍተው ምን ይላል አጥፍተሀል ሲሉት እኔ አላጠፋውም? ማን አባቱ ስለሆነ ነው መቶ ይቅርታ ይጠይቀኝ ይላል ማለት ነው። ዝም አልኩት። እሷል በቃ ብሎ አሳምጾ ወደ ስምንት ልጆችን አህያ ጭንቅላት፣ አህያ እግር፣ ጭንቅላት ያለህ ብሎ ለሁሉም ጽፎ ሰጥቷቸው እንትን አደረጉ። ፕሮፋይል አድርገው ገቡ ማለት ነው። ዝም አልኳቸው፣ ንቄ ተውኳቸው። ሲ በቴሌግራም መጡ። እሱ አልበቃ ብሏቸው ማለት ነው። ስድብ አድርጌዋለሁ ብሎ ደግሞ ይላል ማለት ነው። በቴሌግራም መጡ፣ ሙልጭ አደረጉኝ። እንጀማ ነው መጥተው ሰደጉኝ ማለት ነው። ንቄ ተውኳቸው። እሷ አል በቃ ብሎ አሁንም አልተፋታኝም ማለት ነው። አሁን ሰው እንደ መዥገር ሰው ላይ ተጣብቆ መሳደብ አይደብራችሁም ነው? ኤፌሶንም የምትባይልች እየመጣችሁ ሌሎቻችሁ ማለት ነው። ድምፁን ላሰማችሁ አትቸው ዩቲዩብ ሽን ኢሜል ለገንዘብ ኢሜል ለብር ይሆናል አይሆንም ብለሽ አልጠየቅሽኝም ቦስ ጠይቀሽኛል አሁንም ምን ማለት እኔም እያስተላለፍኩኝ ነው ቻነል ላይ የኔ ቪዲዮ እያስተላለፈ ነው። እኔ ሲሰድብ የሚውለው ማለት ነው። እፎይ ላይ በከፈተ በሰራ ቁጥር እን እንፖስታለን ይለቃል። አይናችሁ ዳም ይለብስ እንደሆነ እናያለን። ኦኬ እሺ፣ እንዲህ ራፍ አደውሎ ማማዬ የምትባይለች

ያእናቃለን አልጠፋንም፣ እናቃለን እና እንደዚህ አይነት ባለጊዎችን በለመሳ ደብ ሰው እንዴት ግሩፕ ይከፍታል ማለትነው በጌጣስም እኔ ቴሌግራም አይመቸኝ፣ ማውራት ማይመቸኝ፣ ለዛ ነው። ጉሩፕ ከፍቶ ሰውን እንዴት ህብረት ያደርጋል? ሰው ለመስደብ ማለት ነው። ከእነኛ ውስጥ እብረት ውስጥ አንደኛው እንግዲህ ቤቴ ላ መጥቶ በዚህ ምክንያት አንድ ቀን ስላላስገባሁት ነው። ከዛ ጀማ ውስጥ አንደኛዋ ደግሞ ለምን ፎሎ አላደረከኝም ብላ ፎሎ ለምን አላደረከኝም ነው። ከዛ ውስጥ አንደኛው ደግሞ እፎይ በአንድ አመት ውስጥ ለምን ፌመስ ሆነ፣ እንዴት ነው በአንድ አመት ውስጥ ታዋቂ? ዋና መሪያቸው ምክንያቱም እንደነበረ ይባ በአንድ አመት ውስጥ እንዴት ታዋቂ ሆነ? በጣም ታሳዝናላችሁ፣ ታሳዝና። ለዛ ነው እኔ እንደዚህ አይነት ሰዎች ራሳችሁን ጠብቁ። ለማንኛውም እና

እና በጣም ምንድን ማስቀ እና ማለት ነው። እዝም ያደረሳከኝ እኔ ሰዎችን ስንቅ ምንድን ነው እረሳችኋለሁ፣ ከነመፈጠራችሁም እረሳችኋለሁ እና ባለጌና ቆሻሻን እጸየፋለሁ። እና እንደዛ አድርጎ ወገን እራሳችሁን ጠብቁ። እኛ እፎይን አደባባይ ላይ ስህተቶቹን ልታገኝ ትችላለህ እንጂ በውስጥ ምንም ስህተት አታገኙብኝም እና እፎይ እህቶችን ወይ ሊቆጣ ሊጠቻቸው ፍለፊት ይችላል እንጂ በውስጥ ላይ ስጨመላለቅ እና ወይንም ደሞ ከሌዎችን ለመስደብ ግሩፕ ከፍቼ እንደዛ ሳደርግ አታገኙኝም። እንደዛ አይነት የምታደርጉ ተልካሻ ወንዶች ስርዓት ያዙ። ሴቶችም ውስጥ ለውስጥ እየሄዳችሁ ማይሆን ነገር የምታነሳሱ ማይሆን ነገር የምታደርጉ ረፉ፣ ነውር ነው፣ ነውር ነው። ተቆጣቡ። ሴቶች ደሞ ቤታችሁን ከፍታችሁ ክርስቶስ የምታሰድቡ እረፉ፣ ኃጢአት ነው። ይህንን አድርጉ። ሀና ምን ልታዘዝ? መጨረሻ ገባሽ ስለሆንሽ ሰላም፣ ጤናስ? ትልቅ አይ፣ እኔ መጠየቅ ፈልጌ የነበረው ያው ቪዲዮዎችን አንዳይ እንደተመከታተል ዩቱብ ላይ ምናምን እንትን እንድል ነው ቅድም ሀሳብ ነበረው። እሺ እንሞክራለን። አለመመቻቸ ጉዳይ ነው። እንመጣለን። ጨረስን ትወርዳላችሁ አትወርዱም? አሁን